በወንጀል የተገኘን ንብረት ሕጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ከፍርድ ቤት ፍቃድ ውጪ የሚደረግ ምርመራን እንደማይፈቅድ የፍትህ ሚኒስቴር ተናገረም። የፍትህ ሚኒስቴር ይህን የተናገረው ባለፈው ሰኔ 10 ቀን በህዝብ እንደራሴዎች ምክር ቤት ባጸደቀውም በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር ተሻሽሎ የቀረበውን አዋጅ ይዘት በተመለከተ በሰጠው ጋዜጣዊ መግለጫ ነው። መስሪያ ቤቱ አዋጁን አንዳንዶች የተረዱበት መንገድ ልክ አይደለም ብሏል። ስለ አዋጁ ማሻሻያ ይዘትና ምንነት ማብራሪያ የሰጡት የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ኢትዮጵያ በወንጀል ድርጊት የተገኘ ንብረትን ህጋዊ አስመስሎ ማቅረብና ሽበርተኝነትን በገንዘብ የመርዳት ወንጀልን ለመቆጣጠር ተቋም ያቋቋመችው በ2002 ዓ ም ነው ብለዋል። በዚህም የፋይናንስ ደህንነት አገልግሎት መቋቋሙን የተናገሩት ዋና ዳይሬክተሩም ተልእኮው ወደ ሀገራችን የዓለም አቀፍ የፋይናንስ ድርጊት ግብረ ኃይል የሚባለው ምክረ ሀሳብን መተግበር ከሚጠበቅባቸው ከ200 በላይ ሀገራት አንዷ በመሆኗ ነው ሲሉ አስረድተዋል። የፋይናንስ ድርጊት ግብረ ኃይል 40 ቀጥታ አባል ሀገራት አለው። እንዲሁም ደግሞ ዘጠኝ ቀጠናዊ አባል ሀገሮች አሉ ተብሏል። ከአፍሪካም ሶስት የምስራቅና ደቡብን የሚያካትተው 21 አባል ሀገሮች የያዘው የምስራቅና ደቡብ አፍሪካን የያዘው ኢስተርን ኤንድ ሳውዘርን አፍሪካ አንቲ ላውንደሪ ግሩፕ ይባላል። ኢትዮጵያም ከ21 አባል ሀገራት አንዷ ናት ሲሉ ተናግረዋል። እነዚህ አባል ሀገራት የፋይናንስ ድርጊት ግብረ ኃይል ሽብርተኝነትን በገንዘብ የመርዳት ወንጀልን ለመከላከል የሚያስችሉ 40 ምክረ ሀሳቦችን ይተገብራሉ። በየአምስት ዓመቱም የእርስ በእርስ ግምገማ ያካሄዳሉ ያሉት አቶ ሙሉቀን ሶስተኛውም ግምገማ በመጪው ዓመት ይካሄዳል ብለዋል። እነዚህም ምክራ ሀሳቦች ተግባራዊ ከምናደርግባቸው ህጎች አንዱ ባለፈው የተሻሻለው በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣው አዋጅ ነው ሲሉም በመግለጫቸው ጠቁመዋል። የተሻሻለው አዋጅ ኢትዮጵያ ለ12 ዓመት ስትገለገልበት መቆየቷን ያስረዱት ዳይሬክተሩም የተሻሻለበት ምክንያት ደግሞ ዓለም አቀፉ የፋይናንስ ድርጊት ግብረ ኃይል ምክረ ሀሳቦቹን እያሻሻለ በመሄዱ ነው ብለዋል። በዚህም የተሻሻሉ ምክረ ሀሳቦች ስላሉም እነሱን ሊመልስ የሚችል ህግ በማስፈለጉና ግብረ ኃይሉም ወንጀሎች እየተለዋወጡ ስለመጡ ሀገራት እነሱን ለመከላከል የሚመጥን የህግ ማዕቀፍ እንዲኖራቸው ስለሚያዝ ነው ብለዋል። የቀድሞ አዋጅ አመንጭ ወንጀለኞችን በዝርዝር አያስቀምጥም፣ ይህም አንዱ የአዋጁ ችግር ነበር ብለዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረም በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀኔራል አቶ አዲስ ጌትነት በበኩላቸው አዲሱ አዋጅ ከመደበኛ የወንጀል ምርመራ ሂደት የወጣ መንገድን የሚከተል እንደሆነ ሰው ሊረዳው ይገባል ብለዋል። አዲሱ አዋጅ ልክ በመደበኛው የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዣ መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶችን አይከተልም ያሉት አቶ አዲስ ውስብስብ የሆኑ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደትን የሚከተል ነው ብለዋል። ለምሳሌ መርማሪው አካል ወንጀለኞችን መስሎ ተቀላቅሎ፣ ወይም አብሮ መስራት ተባባሪ መስሎ አብሮ ውሎ በማደር ሲሸጡ ገዢ መስሎ ሲገዙ ሻጭ መስሎ ሊሆን ይችላል ሲሉ በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲስ ጌትነት ተናግረዋል። ምርመራውን የሚያካሄደው አካል ምርመራ ማድረግ የሚችለው የፍርድ ቤት ትዕዛዝ ካገኘ ብቻ ነው ያለው የፍትህ ሚኒስተር እንደሚባለው አዋጁ ተጠርጣሪን አስሮ እያሰቃዩ አይመረምርም፣ ይህም ፍጹም ስህተት ነው ብሏል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራው ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ ከሰሞኑ መጽደቁ ይታወሳል። ይህም መርማሪዎችን ወንጀል እንዲፈጽሙ በር ይከፍታል በሚል ከምክር ቤት ትችት ሲቀርብበት ነበር። በግብርና ምርቶች ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙ ተገለጸም። በግብርና ምርቶች ዘርፍ የተሰጠው የደላላነት ፈቃድ ሙሉ በሙሉ መሰረዙን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። የንግድና ቀጠናዊ ትስስር ሚኒስቴር ዴታ አብዱልከሪም ሙሉ በዘርፉ ምንም አይነት እሴት ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላላዎች መኖራቸውን ተናግረዋል። በመሆኑም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ መሰረዙን ገልጸውም ከ3000 ደላሎችና አገናኞች ላይ እርምጃ መውሰዱን ጠቁመዋል። ይህን ተከትሎ በቀጣይ በገበያ የሚስተዋሉ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ሲሉ መግለጻቸው ተዘግቧል። በተመሳሳይ በሲሚንቶ ገበያ ዘርፍ ነፃ የገበያ ስርዓት በመዘረጋት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ መደረጉን አብራ ተሰርተዋል የሲሚንቶ ግብይት ስርዓትን ሲረብሹ የነበሩ ደላላዎች እና በተለያዩ አካላት ስም ሲነግዱ የነበሩት ግለሰቦች ከዘርፉ እንዲወጡ መደረጋቸውን አረጋግጠዋል። የአሜሪካው ጀነራል ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፐስ ጀነራል እና ና አፍሪኮ ማዛዥ ከሆኑት ጀነራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ቀጠናዊ ጉዳዮች ላይ ትላንት ጠዋት ውይይት አድርገናል ብለዋል። በአዲስ አበባ የተደረገው ውይይት የተካሄደው ሶማሊላንድ ጀነራል ማይክል ላንግሌይ በአምባሳደር ሪቻርድ ራሌ የተመራው ከፍተኛ የአሜሪካ ልኡካን ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ልኡኩ በሀርጌሳ ከፕሬዚዳንት አብዱረህማን ኢሮ እና ከሌሎች ከፍተኛ ባለሥልጣናት ጋር ውይይት አድርጓል። የሶማሊላንድ ፕሬዚዳንት ጽህፈት ቤት በሰጠው ጋዜጣዊ መግለጫ መሠረት ልኡኩ በጋራ የጸጥታ የባህርና የመከላከያ ጉዳዮች ላይ ውይይት አድርገዋል። እንዲሁም ለቀጠናዊ የጸጥታ ትብብር አስፈላጊ የሆኑ መሰረተ ልማቶችን ለመገምገም የበርበራ ወደብ ከተማን ጎብኝተዋል። ደሞዝተኛን ብቻ በማሳደድ ሀገር ማሳደግ አይቻልም ተባለም። የገንዘብ ሚኒስቴር ከሰራተኛ የሚቀነስ ግብርን ጨምሮ ሌሎች የገቢ ጉዳዮችን የሚመለከተውን የገቢ ግብር አዋጅ ለማሻሻል ባስደረገው ጥናት በየወሩ ከመቀጠር የሚገኝ ገቢ ከግብር ነጻ የሚሆነው የትኛው የደሞዝ መጠን ላይ ነው ለሚለው ሶስት አማራጮችን አቅርበዋል። እነዚህም 1200፣ 1600 ወይም 2000 ብር ከሚከፈላቸው ላይ ይሁኑ የሚሉ ናቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ግን ዝቅተኛው ከግብር ነጻ መሆን ያለበት የደሞዝ መጠን 8300 ብር ነው ብለዋል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ለዶችቨሌ ሬዲዮ በሰጡት ቃል ይህን የገንዘብ መጠን መነሻ ያደረግነው ኢትዮጵያን ጨምሮ ታዳጊ በሚባለው ሀገራት አንድ ሰው በቀን ከ2.15 የአሜሪካ ዶላር በታች የሚያገኝ ከሆነ ድሀ የሚባል ስለመሆኑ ዓለም አቀፍ ትንተና ያለ በመሆኑ ነው ብለዋል። ኮንፌዴሬሽኑ መንግስት ያጠናውን ያቀረበው አማራጭ የደሞዝ ወለል እጅግ ዝቅተኛ ነው የሚል መከራከሪያ አቅርቧል። ምክንያቱም ያለውም ከኑሮ ውድነትና ከገንዘብ የመግዛት አቅም አንጻር ነው። ለምሳሌ ኬንያ እስከ 24000 ወራዊ ደሞዝ ብር ግብር የማይከፈልበት ነው። ስለዚህ እኛ ደግሞ 24000ን ትተን እንደ ሀገራችን ተጨባጭ ሁኔታ እንደ ኑሯችን ሁኔታ አገናዝበን ሶስት እጥፍ ወርደን 8324 ብር ቢሆን የተሻለ ነው የሚል አስተያየት አቅርበናል ለገንዘብ ሚኒስቴር ብለዋል አቶ ካሳሁን ፎሎም። ገንዘብ ሚኒስቴር ደግሞ ይህ የማሻሻያ እርምጃ መንግስትን በቢሊዮን የሚቆጠር ከፍተኛ ግቢ የሚያስወጣው ነው ከግብር ነፃ የሚለው መነሻ ሁለት ሺህ ብር በሚለው አማራጭ ቢጸና እንኳን የሀገሪቱን 0.6 በመቶ ገቢ ይወስዳል ብለዋል። ለ2018 ዓ.ም 1.93 ትሪሊየን ብር የፌዴራል በጀት ተደግፎ መቅረቡን ከሳምንት በፊት ለህዝብ ተወካዮች ምክር ቤት ያቀረቡት የገንዘብ ሚኒስትሩ አህመድ ሺዴም የልማት ፍላጎታችንን ለማሳካት የሀገር ውስጥ ገቢ ማሳደግ ላይ በከፍተኛ ደረጃ መስራት ይኖርብናል ብለው ነበር። አቶ ካሳሁን ግን ዝቅተኛ ደሞዝ ተከፋይ ሰራተኞችን ከግብር ነፃ ማድረግ ገቢ ያሳጣል የሚለው ብቻ ሳይሆን የሰራተኛውን ሮ መታየት አለበት በሚል ያቀረቡት አማራጭ ተቀባይነት እንዲያገኝ ይከራከራሉ። ግብር ማስፋት ማለት ግብር መክፈል የሚገባው አቅም ያለውን እሱን ትቶ በፔሮል የሚያገኘውን ብቻ በማሳደድ ሀገር ማሳደግ አይቻልም ብለዋል። የእስራኤል የመከላከያ ሚኒስቴር ሄዝቦላ ከኢራን ጋር ጥምረት እንዳይፈጥር አስጠነቀቁ። የ የእስራኤል መከላከያ ሚኒስቴር ኢዝራኤል ካዝ የሊባኖሱን ሄዝቦላ ቡድን ጥንቃቄ እንዲያደርግ አስጠንቅቀዋል እስራኤልን በሚያስፈራሩ አሸባሪዎች ላይ ትዕግስታችን ቀጭን ነው ሲሉም ዝተዋል የሄዝቦላ ዋና ጸሐፊ ከቀደምቶቹ ትምህርት እየተማረ አይደለም እናም በኢራን አምባገነን ትእዛዝ መሠረት በእስራኤል ላይ እርምጃ እንደሚወስድ እየዛተ ነው ሲሉ ካትስ በኤክስ ገጻቸው በለጠፉት ጽሑፍ አጋርተዋል የሄዝቦላ የቀድሞ መሪ ሀሰን ናስራላ ባለፈው ዓመት እስራኤል በሄዝቦላ ላይ ባካሄደችው ዘመቻም መገደላቸው ይታወሳል እስራኤላውያን በሚያስፈራሩ አሸባሪዎች ላይ ቴል አቪቭ ትዕግስት እንዳጣች እንዲጠነቀቁና እንዲረዱት ለሊባኖሱ ሄዝቦላ ተግሳስ አቅርባለሁ። የሄዝቦላ መሪ ናኢም ቃሲም ሐሙስ ዕለት እንዳሉት የሊባኖስ ቡድን በኢራን ላይ እየተወሰደ ያለውን ጨካኝ የእስራኤል አሜሪካውያን ጥቃት ላይ እርምጃ ቡድኑ እንደሚወስድ አስታውቋል። በሌላ በኩል የሊባኖስ ተደማጭነት ያላቸው የፓርላማ አፈ ጉባኤ ናቢህ ቤሪን በሀገሪቱ ውስጥ ከፍተኛ የሺአ ፖለቲከኛ እና የሂዝቦላህ የቅርብ አጋር ሲሆኑ ትናንት ምሽት ለሀገር ውስጥ ኤምቲቪ ዜና ሲናገሩ ሊባኖስ በእስራኤል ግጭት ከኢራን ጋር እንደማትቀላቀል ያላቸውን ማረጋገጫ ገልጸዋል። ሊባኖስ ወደ ጦርነት እንደማትገባ 200 ፐርሰንት እርግጠኛ ነኝ ሲሉ ቤሪ ለዜና ምንጩ ተናግረዋል። ምክንያቱም ይህን ለማድረግ ምንም ፍላጎት ስለሌላትና ብዙ ዋጋ ስለሚያስከፍል ነው ብለዋል። አክሎም ኢራን እኛን አትፈልግም፣ ድጋፍ የሚያስፈልገው ለእስራኤል ነው ሲሉ ተደምጠዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደውል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ ጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጦም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።